አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥቅምት ሃያ ዘጠኝ በዚች ቀን የጌታችን የኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የዕለቱ መታሰቢያ ነው። ለእርሱ ለቸር አባቱ መሓሪና ይቅር ባይ ከሆነ ከመንፈስ ቅዱስ ጋር ምስጋና የደረሰው ለዘላለሙ አሜን። በዚችም ቀን በካሃዲው ንጉሥ በመክስሚያኖ ዘመን ቅዱስ ድሜጥሮስ በሰማዕትነት አረፈ። ይህም ቅዱስ ከተሰሎንቄ አገር ነው። የከበረች የቤተክርስቲያንም ትምህርት ተምሮ በቀናቸው ሃይማኖት ጸና፣ ህዝቡንም የሚያስተምር ሆነ። ክብር ግዋና የጌታችን የኢየሱስ ክርስቶስ ሃይማኖት በመስበክ ብዙዎችን ከስተት መለሳቸው። ስለዚህም በካዲው ንጉሥ ዘንድ ወነጀሉት። ንጉሡም ወደ እርሱ እንዲያመጡ ታዘዘ። በንጉሡም ዘንድ አንድ ስጋው የደነደነ የጸና አጠንቶ የሰፋ ሰው ነበረ። ለሰዎችም ሁሉ እሱ ሁሉን የሚያሸንፍ እሱን የሚያሸንፍ የሌለ ይመስላቸው ነበር ንጉስም ይወደዋል፣ ይመካበታል። እንዲህ የሚል ነበረ፣ ይህን አካሉ ግዙፍ የሆነ ሰው ለሚያሸንፍ እኔ ብዙ ገንዘብ እሰጠዋለሁ። በዚያን ጊዜ ስሙ በስጥዮስ የሚባል አንድ ክርስቲያናዊ ሰው ተነስቶ ወደ ቅዱስ ድሜጥሮስ ሄደ እንዲጸልይለትና በስጋውም ሁሉ አሸናፊ በሆነ በመስቀል ምልክት እንዲያማትበት ለመነው። እርሱም በላዩ ጸለይበት በስጋውም ሁሉ ላይ በመስቀል አማተመበት። ከዚህም በኋላ ወደ ንጉስ ገብቶ ከዚያ ስጋው ግዙፍ ከሆነ ሰው ጋር ያታገለው ዘንድ ለመነው፤ ንጉሱ ፈቀደለት። በታገሉም ጊዜ ስጋው የደነደነውን ያ ክርስቲያን ሰው አሸንፎ ጣሉ። ንጉሱም አዘነ፣ አደነቀም። ስጋው የደነደነውን በመሸነፎ አፈረ፣ ተመክቶበት ነበርና። ንጉሱም ስለዚህ ነገር ወታደሮችን ጠየቀ። እነርሱ ቅዱስ ድሜጥሮስ በላዩ እንደጸለየበትና በስጋው ላይ በመስቀል ምልክት እንዳማተበበት ነገሩት። ንጉሱም ይህን በሰማ ጊዜ በቅዱስ ድሜጥሮስ ላይ እጅግ ተቆጣ ለአማልክት ዕጣን እስከሚያሳደግ ድረስ እንዲገርፉት አዘዘ። ንጉሱም እንዳዘዘ እንዲሁ አደረጉበት። የንጉሱንም ትእዛዝ ባልሰማ ጊዜ እስከሚሞት በጦሮች እንዲወጉት ሁለተኛ አዘዘ። ለቅዱስ ድሜጥሮስም ይህን ፍርድ ነገሩት። ሃይማኖቱን ትቶ ለአማልክት የሚሰግር መስሏቸው ነበርና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 ከሌሎች ለሰት ተለይቶ በብዛት ይፈሳል። ከወረጀ ሁሉ ብዙዎች ሰዎች ይመጣሉ፣ ከዚህም ቅባት ወስደው በማሰሮቻቸው ያደርጋሉ። ይቺ ምልክት እስከ ዓለም ፍጻሜ በመኖር እንደምትገኝ ደጋጎች ካህናት ምስክሮች ሆኑ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዛለሙ አሜን። በዚችም ቀን የድሜጥሮስ ወዳጅ የሰማዕት ስቅጣር የእረፍቱ መታሰቢያ ነው። እግዚአብሔር በጸሎት ይማረን፣ ለዘላለም አሜን። በዚችም ቀን የተመሰገነና የከበረ የደብረ ዘኸኝ መምህር ጸቃውዐ ድንግል አረፈ። የዚህም ቅዱስ አባቱ ካህን ነው። በጥበብና በበጎ ተግሳስ ማሳደገው፣ መለኮታዊ ትምህርቱን ሁሉ አስተማረው። አድጎ አርባ ዓመት በሆነው ጊዜ አባቱ ከአንድ ገዳም ውስጥ መነኮሰ። ለመምህርነትም ተመርጦ በአባ ገብረ ማርያም ወንበር ላይ ተሾመ። በዚያንም ጊዜ አባቱ ለልጁ ምንኩስና ልብስ አለበሰው፣ ስሙንም ጸቃውዐ ድንግል ብሎ ሰየመው። ከዚያችም ጊዜ ጀምሮ ያለማቋረጥ በጾም በጸሎት ብዙ በመስገድም ታላቅ ተጋድሎን ተጋደለ። ከዚህም በኋላ አባቱ ባረፈ ጊዜ በአባቱ ፈንታ ተሾመ። መንጋዎቹንም እንደ ሐዋርያት ስርዓት በመልካም አጠባበቅ ጠበቃቸው። በሌሊቱም ሁሉ ከባህር ውስጥ ቆሞ ያድራል። ከባህሩ ሲወጣ ወዙ በምድር ላይ እስከሚጠፈጠፍ ስግደትን ያዘወትራል። ምግቡም ደረቅ እንጀራ ነው። ጠጅ ወይም ጠላ አይጠጣም። እግዚአብሔርም በእጆቹ ላይ ታላቅ ታምራትን አደረገ። በጎዳናም ሲጓዝ ከታናሽነቱ ጀምሮ ሄዶ የማያውቅ መጻጉን አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ የጸለይበትን ውሃ በላዩ ረጨ፣ በመስቀል ምልክትም አማተበ፤ በዚያንም ጊዜ ዳነ። ከዚህ በኋላ የሚጸልይበት ሰዓት በደረሰ ጊዜ ጥቂት ታሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማርን፤ በረከቱም ከኛ ጋር ትኖር ለዘለዓለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ሰላሳ በዚህ ሽቀንፍ መኑፍ ከሚባል ሀገር በገደል የተጸመደ ቅዱስ አባት ባህታዊ አብርሃም አረፈ። ዛቅረብኩ ማይሌት ዘኪ ላፈ ሰምዶ ዘልፈ